ሁሉም ለተረሱ መረሳት ለማይገባቸው ልጆች የተጻፈ ነው። አውቄ ነው እዚህ መጽሐፍ ውስጥ ያስገባሁት፣ ምክንያቱም ከዓላማው ጋር እንዲሄድ ብዬ ማለት ነው። እንደ ጉርሻ ነው ግጥሞች የገቡት፣ የግጥም መጽሐፍ አይደለም። ራሴንም ገጣሚ ነኝ ብዬ ባይዘው አልገልጽም ታንቢያት ላንባት ንቢያሽ ናልያደለም የእንባዋ ዘለላ በልጅነት የተዳርኩ እህ ብሎ ሰሚ ያጣሁ አንዲት ፍሬ ጨቅላ ነኝ። ዕጣ ፋንታዬ ዜናችሁ ላይ ተተንትኖ በወረቀት ታትሞ፣ ተበትኖ ግን የተረሳሁ ብናኝ። ታሪኬን ያሰፈረው ጋዜጣ አረቄ መጠቅለያ ሆኖ በቤታችሁ ለዓውደ ዓመት ሲመጣ እንኳን አብሮ አደረሰን የዓመት ሰው ይበለን ከአረቄው ፉት ጋዜጣውና ትርፍራፊው ሰቆቃዬን ይዞ ቆሻሻ ውስጥ መድረሻ የሌለኝ እኔን እርስት ጠጡ! ኧረ በሞቴ ጠጡ! አሁንም ከአረቄው ፉት በፍኖተ ሰላም ኮረብታ በደጋ ዳሞት መንገድ የምንከራተት ከርታታ ጀሪካን አስይዘው የላኩኝ ከምንጭ እንድቀዳ አንዲት ትንሽ ፍሬ ልጅ ነኝ። ሌት ተቀን የምንሰቀሰቅ ወደ ውስጥና ውጭ የማለቅስ ከኀዘን የተፈለቀቅኩ ከመከራ የተሠራሁ ኧረ እንደው ውኃውን ትቼ ይህን ጀሪካን እንባ ልሙላው? ቀብሪ ደሃር ላይ ተልትለው ጂጂጋ ላይ የሰፉኝ የሰው መገኛ ናት ባሏት አፋር አስረው በግድ የደፈሩኝ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 እየተባባላችሁ ቡናውን ፉት፣ የሞተችውን ሉሲን አቅፋችሁ፣ እኔን በጣር ያለሁትን እርስት መከራዬን ከአተላ ጋር ወርውራችሁ ጥራጊ ውስጥ፣ አሁንም ቡናውን ፉት። ፊስቱላ ያጎበጠኝ አንዲት ትንሽ ፍሬ ልጅ ነኝ። ፊደል ሳልቆጥር ዋይታን ያነበነብኩ አቦጊዳን መጻፍ ሳልችል፣ ከፅንስ የኀዘን ሆሄ የተነቀስኩ፤ ልጅነቴን ሳልጨርስ፣ ዓይኔን በዓይኔ እንዳይ የተገደድኩ፤ መታዘልን ሳልጠግብ፣ በጀርባዬ እኔን መሳይ ልጄን ይዤ፣ ከወንዝ ወንዝ የማይፈታ ሕልም አርግዤ፤ ራሴን አሳድጌ ሳልጨርስ ልጅ ላበላ የተነሳሁ፣ ቡኃቃና ዱቄት ይዤ፣ በጀሪካን ውሃ የቀዳሁ አንዲት ትንሽ ፍሬ ልጅ ነኝ። ሌት ተቀን የምንሰቀሰቅ ወደ ውስጥና ውጭ የማለቅስ ከኀዘን የተፈለቀቅኩ ከመከራ የተሠራሁ። ኧረ እንደውም ውኃውን ትቼ፣ ይህን ሊጥ በእንባዬ ላቡካው? የገዛ አባቴ ክፋት ጎርሶ፣ ቅዱስ ገላዬን አርክሶ፣ የሚቆምልኝ ሲጠፋ ጎዳና አኝኮ የተፋኝ አንዲት ፍሬ ጨቅላ ልጅ ነኝ። አበባ ነበርኩ፣ አበባ የት ትደርሳለች የተባልኩ ሐዋሳ ሐይቅ ዳር የበቀልኩ ታይታ የማትጠገብ ዘንባባ ፍርድ ቤት አባቴን በዋስ ፈትቶ የነፃነት አየር ሲምግ አቅመ ቢሷን እኔን ገፍቶ ሕመሜን ውኃ በላሁ። ክረምት ከረመ፣ በጋ በግቶ የአባት ከሃዲ የተባልኩ እናቴ ያላመነችኝ ዲያስፖራ የመጸወተኝ የሚላስ የሚቀመስ የሌለኝ አንዲት ትንሽ ፍሬ ልጅ ነኝ። ቲክቶከር አበሳዬን ገዝቶ ካሜራ ቀርጾ የለገሰኝ ዕጣ ፋንታዬ ዜናቹ ላይ ተተንትኖ፣ በወረቀት ታትሞ፣ ተበትኖ፣ ግን የተረሳሁ ብናኝ። ታሪኬን ያሰፈረው ቀኑ ያለፈበት ጋዜጣ ቤታችሁ አሮጌ ቡና ይዞ ሲመጣ፣ ሰቆቃዬን አየሁት ግድግዳችሁ ላይ ተለብዶ፣ የታወሩ ዓይኖች መኖርያ ቤት በአባት መደፈር ልክ እንደ ጌጥ ተመረገ፣ በሰም ቀልጦ፣ ሳሎናችሁን በውርደት ያስዋብኩ አንዲት ትንሽ ፍሬ ልጅ ነኝ። ሌት ተቀን የምንሰቀሰቅ ወደ ውስጥና ውጭ የማለቅስ ከኀዘን የተፈለቀቅኩ ከመከራ የተሠራሁ ከእናት ክህደት ለመፈወስ ከአባት አጢአት ለመንጻት ምን ያህልም ባይሆን የሚበቃው ዱራሚ በወርዳ አዲግራት ጎጃም ባቀና ወይ ጎንደር ነኝና የአባቴ ንብረት ሕይወቴን በከብት ሲደራደር በእርዳት እየፈለገች ኃይል እየተሳናት እናት እኮ አለችኝ ድምጽ አልባ መጻቅፋ በእንባዋ ያጠበችኝ ግን እሷም ሴት ሆና በቅላ እንደኔ አልፋለችና በግፍ ተጥላ ስለ ሌላት ካዘንና ከእንባ ሌላ እንዳስደግፈኝ እጇላላ እናማ ኛጋቶም ደቡብ ኦሞ ቦርድ ወለጋ ሀዲያ ማን ይቆማለን ይወት የት ሆኔን የመጠለያ ከባሌ ጎባ ሽሽት አዲስ አበባ ብገባ ሰው ቤት አባወሮ ይፈልጋል ጭንገረድ ልክ እንደቃ ከአንዱ ቤት ወደ አንዱ ጋር በፈረቃ እምባዝዬ ከዓይኖቼ ጫፍ ቻይ ይሉኛል። ይሄንንም ልቻል በቃ። ከባድ ስሜት ነው። ወጥቶ ታጠቀበት መረሳት። ማህበረሰብ ሲረሳሽ ወንጀል ነው፣ በጣም ከባድ ወንጀል ነው።